አይደለኩ ምንድን ነው የምታወሩት? አንድ ሰው ሲዝረከረከ ከማየት ውጪ ሌላ ምንድን ነው የምታወሩት? አስባችሁታል? በልጃችሁ ባል ነፍሰ ጡር አስባችሁታል? ነፍሰ ጡር ተኝታ አርጉሴ። እኔ ምን እንደምል አላውቅም። በቃ አንዳንድ ጊዜ ግራ ይገባኛል። ምን አይነት ጊዜ ነው የደረስነው? በቃ አንዳንድ ሳስቦ በጣም ይገርመኝ። እኔ ሴጣን ሴጣን ሲባል ነው በስም እማውቀው እንጂ ሴጣን እንደዚሁ አይቸው ማለት ነው። ነገር ግን ሰው ልጅ ይሄን ያክል ክፋት የሚያስብ ሰው ልጅ ይህን ያክል ርቀት በክፋት የሚጓዝ ከሆነ ትክክለኛው ሴጣን አሁን እያየሁት ነው ያለሁት ማለት ነው። በጣም የሚገርም እኮ ነው። ሰው ልጅ እንዴት ነው የሰውን ሰላም ለማፍረስ የሰውን ትዳር ለማፍረስ የማይገባበት ጉድጓድ የማይፈነቅለው ድንጋይ የለም። ምንድን ነው የምትጠቀሙት? የሰውን ትዳር አፍርሳችሁ ልጆች ከአባታቸው ከእናታቸው ውጭ ለማስቀረት ሰላምን እንዳያገኙ ትዳራቸው ውስጥ ገብታችሁ ሁከት ለምትፈጥሩ ሰዎች ምንድን ነው ጥቅማችሁ? ምንድን ነው የምታደርጉት? አይገባኝም። የሰውን ትዳር ለማፍረስ ይህን እክል ጉዞ መጓዝ አለባቸው። እኔ በጣም ያገረመኝ አሁን በቃ አንድ ትልቅ ሰይጣን አለ። በቃ ትልቅ ሰይጣን አለ። በትዳር መሃል ገብቶ ትዳርን የሚያፈር የሚያፈርስ አንድ ትልቅ ሰይጣን አለ። በወንድም የሚገባ ትልቅ ሰይጣን አለ። በእህት የሚገባ ትልቅ ሰይጣን አለ። በአባት በእናት የሚገባ ትልቅ ሰይጣን አለ። በጠቅላላው በቤተሰብ የሚገባ ትዳር ላፈርስ የሚመጣ ትልቅ ሰይጣን አለ። በጣም የሚገርም ነው በምሰማው በማየው እ ይሄን በዙሪያ ባለው ነገር በማየው ነገር ሳስቦ በጣም የሚገርም ሁሉም ሰው በማያገባው ገብቶ ጣልቃ እየገባ የሰውን ትዳር የሰውን ሰላም ስንቱን እያፈረሱ። ነገ ጠዋት እኮ እነዚህ ሰው እኮ ከእነሱ ጋር አይኖርም እኮ በቃ። የሰውን ትዳር አፍርሰው በጥብጠው ከዛ በኋላ ምንድን ነው የሚሉት? ዞር ብለህ ነው የሚሉት እኮ። በጣም የሚገርም እኮ ነው። አሁን ይቺ የድፍሮታ ድፍረት እኔ ምን እንደምሎ እራሱ ቀላቶች እንትን ያሉ። የልጄ ባለቤት ደፈረኝ ብላ ትዳራቸው ለማፍረስ ትዳራቸውን ልትበጠበጥ ምን አይነት ሴራ አድርጋ እንደመጣች አያችሁት? አያችሁት ምን አይነት ሴጣን እናት ነች ግን? ሴጣን በሷ ውስጥ ገብቶ የነሱ የነዚህ ምስኪን ልጆች፣ በጣም ደስ የሚሉ ልጆች፣ መልካም ደስ የሚሉ ልጆች፣ በወለዱ ልጆች የነሱን ትዳር ለማፍረስ ምንድናለሽ ደፈረኝ ብላ መጣች። በጣም የሚያሳዝን ነው። ምንድን ነው የምታገኘው? ለእነዚህ ልጆች ወጣቶች ናቸው፣ በሰላም እየኖሩ ናቸው፣ ልጆች ወልደዋል፣ በፍቅር እየኖሩ ናቸው፣ ተሳስበው እየኖሩ ናቸው። ምንድን ነው ይህን ያክል ጉዞ፣ የእነሱ ትዳር ለመበጥበጥ ይህን ያክል ጉዞ ምን ለምን አስኬዳችሁ? ጎዝ አረፈሪያ እግዚአብሔር እንወቅ ባካችሁ? እኔ ለእነዚህ ልጆች መናገር የምፈልገው በመጀመሪያ ጊዜ እግዚአብሔር አይለያችሁ። እግዚአብሔር ኃይልና ብርታት ይስጣችሁ እንጂ የመጣባችሁ ነገር ቀላል ነገር አይደለም። ትዳራችሁ ሊያፈርስ እርስ በርሳችሁ ሊያባላ የመጣ ትልቅ ሰይጣን አለ። እግዚአብሔር ከእናንተ ጋር ይሁን። በዚህ ነገር ሰምታችሁ እንድትረበሹ እንድትጨናነቁ የለባችሁ። መነጋገር ካለባችሁ ማንንም ሰው ሳታስገቡ ሁለታችሁ ተቀምጣችሁ በሰላም ተነጋገሩ። ከዛ ውጪ ግን እባካችሁ ትዳራችሁን ሊያፈርስ የመጣ ሰይጣን አለ።